ይህ ለም አፈር ንጹህ የውሃ ሀብት በርካታ አምራች ኃይል ምቅ የተፈጥሮ ሀብት ባለቤት ኢትዮጵያ ብትሆንም ለዘመናት ግን ሳትጠቀመው ቆይታለች። እዚህ ዛሬ የምንገኝበት በኦሮሚያ ክልል ምስራቅ ሸዋ ዞን ሎሜ ወረዳ ቆቃ ነጋው ቀበሌ እየለማ የሚገኘው የበጋ መስኖ ስንዴ ልማት ነው። ዘዋውረን ስንቃኝ ያነጋግርናቸው ናቸው አርሶ አደሮች። በፊት በፊት በዓመት አንድ ጊዜ ማረስን እንጂ በዓመት ሁለትና ሶስት ጊዜ አርሶ የምግብ ዋስትናን ማረጋገጥ ተጨማሪ የኢኮኖሚ ገቢ ማግኘት ለእነሱ ልምድ አልነበረም። ለመሆኑ ከዚህ ቀደም የበጋ መስኖ ስንዴ ልማትን እንዴት ለመዳችሁት፣ እንዴት ስታውቁት ነበር፣ እንዴት ተዋውቃችሁት ስንል ጠይቀናቸው ተከታዩ ምላሽ ሰጥተውናል። በፊት በደንብ አናውቀውም ነበረ። ያው ይሄ ርሻ መስኖ ሲመጣ የስንዴ ስራ ሲመጣ በደንብ ሳናቀው ነበረን። ዲዎቹ በቃ እየመጡ በስርዓት አሳዩንና፣ እነሱ ናቸው ይህን ልምድ ያስለማመዱን። እኛ አናውቅም ነበር። በጀመርነው አመት እምቢ ብለን ነበር። እንደሆንም አሁን በጣም ለምድ ነው። አትዝሩ እራሱ ቢሉን፣ አሁን ለራሳችን ነው የምንሰራው፣ በፍላጎታችን ማለት ነው። ስንዴ እርሻ በፊት አናውቅም ነበር። አምስት አመት ነው የጀመርነው። አሁን በስርዓቱ የሰራ ነው። ምርቱም ቆንጆ ነው። መንግስት በፈጠረው በርካታ ኢኒሼቲቭ ህይወታቸው ተቀይሯል። ከራሳቸው የምግብ ዋስትናን ከማረጋገጥ አልፈውም ለገበያ ማቅረብ ጀምረዋል። በዚህም ተጨማሪ ገብ እያገኙበት ነው። ህይወቱ በጣም ቆንጆ ነው የተሻሻለው። በፊት አንድ በአመት አንዴ ነው፣ አሁን ግን ሁለት ር ሶስት ተጠቀምን ነው። ከዛም በኋላ በጣም በጣም ለውጥ መጣ። ለገባም የራሱ አንድ ሰላሳ ኩንታል መቶ ኩንታል ምናምን አንድ ጊዜ የሚሸጥ አለን ለራሳችን ተርፎ ማለት ነው። ያው ህይወታችን እንግዲህ እንዳሁኑም ባይሆን ከስንዴ መዝራት ከጀመር ለራሳችን ነው የምንዘራው። ለምን ሞቶር ተሰጥቶን ስንዴም ፊ ጊዜ የለንም ነበረ መግዣ ዘር መግዣ ስንዴ ተሰጥቶን፣ አሁን ከራሴ ተርፌ ለሰው ወደ ገበያ እያሳለፍኩ ነው። በቃ ባለው ምቅ የተፈጥሮ ሀብት አልምቶ በምግብ ራስን መቻልና ረሃብን ድል ማድረግ፣ ከዛም የሀገር ክብርና ሉዓላዊነትን ማስጠበቅ ለነገ የሚባል አይደለም። ምክንያቱ ደግሞ የታለፉ ብዙ ነገሮች ትላንት ዋጋ አስከፍለዋልና ለተያዘ የመስኖ ልማት ውጥን ታዲያ የምስራቅ ሸዋ ዞን ተፈጥሮ የቸረችው ምቹ ከባቢ ነው። ምስራቅ ሸዋ የበጋ መስኖ ስንዴን በመስራት ባህላዊ አድርገነዋል ዶ ማለት መሄድ ይቻላል። ከስድስት ዓመት አምስት ዓመት አካባቢ ሁለት መቶ ሄክታር የማይሆን መሬት ነው የጀመር ነው ዛሬ በሁለት ሁለት መቶ ሄክታር የማይሆን መሬት ጀምረን አንድ ወረዳ የተጀመረው ዛሬ አስራ አንዱም ወረዳ ላይ ተጀምሯል። ሶስት መቶ ሰባ አራት ሺህ ሄክታር መሬት የሚሆን ኦልሬዲ በበጋ መስኖ እንሰራለን ብለን ሰፊ እንቅስቃሴ ጀምረናል። ከዚህም ከአስራ አምስት ሚሊዮን ኩንታል በላይ እናገኛለን ብለን ሰፊ ስራዎች ነው ያለው ማለት ነው። አሁን እኛ የበጋ መስኖ ለኛ ዞን መደበኛ ስራ እንደ ባህል ልክ የመኸርና የበልግ እህል እንደምንለው የበጋ መስኖ ለኛ ባህላዊ ስራ ሆኖ ነው እየተሰራ ያለው የበጋ መስኖ ከክረምቱ የተሻለ የምርት ጥራትና ብዜት ያለው መሆኑ ይበልጥ እንዲመረት በር ከፋች ሲሆን በአካባቢው ያለው ሰፊ የውሃ ሀብትም አርሶ አደሩ በበጋ በመቀመጥ ፋንታ ማረስን ማረስን መራብም ሳይሆን አልምቶ እንዲጠቀም እያደረገ ነው። በዚህም እስካሁን በዞኑ ከ75 ሺህ ሄክታር መሬት በላይ በዝር ተሸፍኗል። ምስራቅ ሸዋ እንደሚታወቀው ሰፊ የውሃ ሀብት ያለን ዞን። ዝዋይ ሐይቅ በዙስጣችን ያለው ቆቃ እዚጋ አለ፣ የበሰቃ አለ። ከሱም በላይ ምስራቅ ሸዋ ሪፍቲ አካባቢ ውሃ ጉርጓ ከቆፈርክ ከሰባት ሜትር እስከ አስር ሜትር ላይ ውሃ እናገኛለን። እስካሁን ድረስ ከሺህ ሄክታር በላይ አርሰናል። ከዛም ከ75000 ሄክታር በላይ የሚሆን በዘር ተሸፍኗል። ሰፊ ስራዎች እየተሰራ ነው ያለው፣ ሰፊ ርብርብ እየተደረገ ያለን እም ቃብት ኤፌክቲቭሊ እየተጠቀምን ያለ ነው። ስንዴን እኛ ዓላማችን ስንዴን አምርተን የምግብ ዋስትና ከማረጋገጥ አንጻር ብቻ ሳይሆን አራቱ የግብርና ግቦችን ከማረጋገጥ አንጻር ብቻም ሳይሆን ስንዴን ማምረት የህልውና ጉዳይ ነው ብለን ነው እንደዞን የምንሰራው። እንዲህ ያለው የአስተራረስ ባህልም እያደገ መጥቶ በርካቶችን ከተረጅነት እንዲላቀቁ አድርጓል። መስኖ እያመረተ በጎን በጎን የሚያዘጋጃቸው የትምህርትና የሽንኩርት ዘሮች አሉ የካቲት መጀመሪያ ላይ ይሄ ስንዴ ይታጨዳል። ልክ የታቲት የካቲት እንደታጨደ ይሄንን ነቅሎ ሽንኩርቱን ይተክላል ቲማቲሙን ይተክላል። እሱን ግንቦትና ሰኔ ላይ ሀርቨስት ያደርጋል ይሰበስባል። የሱን እንደ ሰበሰበ ጤፉን፣ ስንዴውን እዚህ መሬት ላይ ይዘራል ማለት ነው። ስለዚህ የሥራ ባህል ከመቀየር አንጻር ስንል አንደኛ ድሮ የሚመረተው እዚህ ዞን ይሄ ዞን እንደሚታወቀው ከዚህ ፊት በሴፍትኔት የሚረዳ ዞን ነው ከ ዘጠና ሰባት ሺህ በላይ የሴፍቲ ኔት ደረጃዎች አሉ። ኦሬዲ ከ ሀምሳ ዘጠኝ ሺህ በላይ የሚሆኑ በአሁኑ ሰዓት ማውጣት ይችለናል ማለት ነው።